ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ሰበር የምስራች አባናደው አርበኛ ደረጀ በላይ መላው የአማራ ሕዝብን ብሎም የኢትዮጵያ ሕዝብን ያስደሰተ የምስራች አሰማ። የአማራ ፋኖ ብሔራዊ ኃይል አፋብኃና የእስክንድር ነጋው የአፋህድ ድርጅት ወደ አንድነት ሊመጡ መሆኑ ተበስሯል። አባናደው አርበኛ ደረጀ በላይ እስካሁን አንድ ባለመሆናችን ህዝባችንን ይቅርታ እንጠይቃለንም ብለዋል። አርበኛ ደረጀ በላይ አባናደው ትግሉ የተራዘመው አንድ ባለመሆናችን ነው። ለማሸነፍ አንድ መሆን አለብን። ለዚህም ራሴንም ዝቅ አድርጌ ቢሆን ወንድሞች ያሉበት ድረስ በመሄድ አንድ እንሆናለን ብለው ቃል ገብተዋል። ይህንን የምስራች ምስራች የሚገልጥ ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ውርደት እንደገጠማቸው ተሰማ። ታላቋ እንግሊዝ የዘመናት ሀገራችን የስልጣኔ ጅማሮ ፈርቀዳጅ ኢንግላንድ የኢትዮጵያን ጠቅላይ ሚኒስትር ክፍ ብላም አባረረችው። ታላቋ ብሪታንያ ኢንግላንድ አብይ አህመድን ሄድ ከዚህ ሁለተኛ ድርሽ እንዳትል ብለው ፊት ነስታው ከኤርፖርቷ ማባረሯን ዛሬ በብሪታንያ ሮያል ጋርደን ኒውስ በኩል በወጣ ዘገባም ተረጋገጠ። እንግሊዝ በሰብዓዊ መብት ረገጣና በሰብዓዊ መብት ጥሰት ምክንያት አብይ አህመድን አውግዛለችም ተብሏል። የብሪታንያው ጠቅላይ ሚኒስትር ስትራመር በቅርቡ በለንደን ጉብኝት ለማድረግ ከፈለገው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘት ፍቃደኛ አለመሆናቸውም ተነግሯል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ቀጥሏል። የፋኖ ኃይሎች መብረቄ ጥቃታቸውን አጠናክሮ ሲቀጥሎም የአገዛዙ ጦር መሽመድመዱም ተነግረዋል። በርካታ የአገዛዙ ጦር ሙትና ቁስለኛ መደረጉ ነው የተረጋገጠው። አገዛዙ ለሪፐብሊካን ጋርድ ብቻ ያስታጠቀው አዲሱ መሳሪያም በፋኖ ኃይሎች እጅ መግባቱ ተነግሯል። ይህ አገዛዙ የጦር መሪዎችም በፋኖ ኃይሎች ጥይት መነደላቸው ተሰምቷል። በጥቅሉ በዛሬው ዕለት በአማራ ፋኖ ኃይሎችና ና በአገዛዙ ጦር መካከል በተደረገ ውጊያ ለፋኖ ኃይሎች አሸወይና ሆኖላቸዋል። ዝርዝር ዘገባ ይዘናል ታደምጣላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ፣ ከላይ ባርሰ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ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 ቀዳሚ ወዳደረግኳቸው ዘገባዎች አልፋለሁ። ይህ የምትመለከቱት መሳሪያም ባሬት ኤም 82 ይባላል። በመጀመሪያ ደረጃ ያመረተችው ግዙፋም አሜሪካ ስትሆን ዲዛይን የተደረገው በፈረንጆቹ አቆጣጠር 1980 ሲሆን አገልግሎት ላይ የዋለው ደግሞ በ1989 አካባቢ ነው። በሶቪየቱ ጦርነት አፍጋኒስታን ውጊያዎች፣ በገልፍ ጦርነት፣ በሜክሲኮ የእጽ አዘዋዋሪ ጦርነት፣ የሁለተኛው የሊቢያ ጦርነቶች ላይ በርካታ ወታደራዊ ኃይሎች እንደ ዋነኛ መሳሪያቸው ተጠቅመውታል። ከ135 እስከ 14 1.8 ኪሎ ግራም ድረስ የሚመዝን ሲሆን ርዝመቱ ደግሞ ከሜትር ከ20 እስከ ሜትር ከ40 ይገመታል። የአፈ ሙዙ ርዝመት ብቻ 74 ሴንቲሜትር ነውም ይባላል። በአንድ የጥይት መጋዘን እስከ 10 ያክል የተተኳሽ መጠን መያዝ የሚችል ሲሆን ከዚህ ክላሽ የሚተኮሰው የጥይት ፍጥነትም 853 ሜትር በሰከንድ ሲሆን አጠቃላይ ኢላማው ርቀት ደግሞ 1800 ሜትር ነው ይባልለታል። ይህን ሁሉ ለመናገር የሞከርኩት ይህ ድንቅ መሳሪያ ፋኖ እጅ እንደገባ ለማሳወቅ ነው። አገዛዙ በከፍተኛ ወጪ በቅርቡ ያስገባውና የሪፐብሊካን ጋርዶች ብቻ እንዲታጠቁት ብሎም በከፍተኛ ጥንቃቄ ሲንከባከበው የቆየው ይህ መሳሪያ አሁን በፋኖ ኃይሎች እጅ ገብቷል። እንደምትመለከቱትም የፋኖ ኃይሎች ከአገዛዙ ጦር ማርከውት ይዘውት ይጎማሸራሉ። ይህ መሳሪያ በፋኖ ኃይሎች እጅ መግባቱን ተከትሎም አገዛዙ ከፍተኛ ድንጋጤ ውስጥ ገብተዋል። ምክንያቱ ደግሞ ይህ መሳሪያ በበርካታ ቦታዎች ሰራተኞች ላይ በተለይ በውጭ ዓለም የከተማ ኦፕሬሽኖች ሲሰሩ ከርቀት ባለስልጣኖችን እንዲሁም የተፈለገ ታርጌት ለመምታት የሚጠቀሙበት ድንቅ መሳሪያ ነው። ታዲያ የአገዛዙ ኃይሎችም ፍርሃታቸው ከዚህ ጋር የተያዘ ነው። በፋኖ እጅ መግባቱን ተከትሎ ይህ መሳሪያ የብልጽግና ባለስልጣኖች እጅግ ፍርሃታቸውም አይሏል። አሁን በቀጥታ ከጦር ግንባር ወዳገኟቸው ሰበር ግንባር መረጃዎች አልፋለሁ። የአድማ ብተና ሻለቃ መሪው ኮማንደር አህመድ ሲሳይና የ303ኛ ኮር ከፍተኛ አመራሮች ከምሽቱ አንድ ሰዓት እስከ አራት ሰዓት በተደረገ ከፍተኛ ውጊያ በትላንትናው እለት ተደምስሰዋል ተባለ። በትላንትናው ምሽት በነበረው ውጊያ የሚይዘውን የሚጨብጠው ናቸው የዋለው የአብይ አህመድ ዙፋን ጠባቂ ጥምር ጦር ምሽት አንድ ሰዓት እስከ አራት ሰዓት ድረስ ከውባንተ ልጆች ጋር ገጥሞም አምሽተዋል። የውባንተ ልጆች ክንድን መቋቋም ያቃተው መከላከያና አርማ ብተናም አለኝ ያለውን ሞርታር በግምት ወዳገኘው አቅጣጫ አቅጣጫም ሲያዘንበው አምሽተዋል። አፋብኃ በጎንደር ቀጠና የሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር የአብይን 303ኛ ኮር ሞራለቢስ ወታደርና አማራ በታኞችን በነፍጣቸው አናፍጠዋቸዋል። የአብይ ጦር የሚመካበት የአድማ በታኙ አዛዥ ኮማንደር አህመድ ሰይድም እንደተመታም ከቦታው አረጋግጠናል። ከዚህ በተጨማሪም የ303ኛ ኮር ሌላ ተጨማሪ የጦር መሪ እንደተመታም ነው የተገለጸው። ቴሌ በተባለም አካባቢም መቅበራቸው ነው የተነገረው። አገዛዙ አንድም ቁስለኛ ይዞ መውጣትም አልቻለም። ምክንያቱ ደግሞ 360 ዲግሪ ሜጀር ጄኔራል ውባን ታባተ ተወርዋሪ ክፍለ ጦር ንስሮቹ ከቦት እንደነበር ስለሆነም ተገልጸዋል። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ በትላንትና ሁለት ከብልጽግና ኃይል ጋር ሲፋለሙ ውለዋል። በአማራ ሕዝብ ላይ ወረራና ዝርፊያን የዕለት ተዕለት ስራው አድርጎም እየተንቀሳቀሰ ያለው የብልጽግና ወታደር በትላንትና ሁለት በተስፋ ብርጌድ ውስጥ በሚገኙ በርካታ ቀጠናዎች ውጊያ የከፈተ ቢሆንም በክንደ ብርቶቹም ከፍተኛ ተጋድሎ የአገዛዞም የኮማንዶ ጦር ከፍተኛ ኪሳራም ተከናንበዋል። በዚህ ውጊያ በርካታም የአገዛዙ ጦር ሙትና ቁስለኛ እንደሆኑ ሲነገር ከአገዛዙ ጋር በተደረገው ከፍተኛ ውጊያ ሬሳውን በየጫካው አዝረክርኮ ሲሄድ በርካቶችም ቁስለኛ ሆነዋል ሲሉም የፋኖ ኃይሎች ገልጸዋል። ከዚህ በተጨማሪም አገዛዙ ቁስለኛ የሚያመላልስበት ፓትሮልም መኪናው ከጥቅም ውጭ ተደርጓል ሲ ሲሉ የፋኖ ኃይሎች አስታውቀዋል። በዚሁ ሸዋ ላይ ስንቆይ በመራቤቴ ቀጠና ዛሬም በሶስት አቅጣጫም ለከበባ የመጣው የአገዛዙ ጦር ሙትና ቁስለኛ ሆኖ መመለሱ ተነገረ። ከትላንት ምሽት ሁለት ሰዓት ጀምሮ በሶስት አቅጣጫም እንቅስቃሴ ያደረገው የአገዛዙ ቅጥረኛ ሰራዊት ተወርዋሪዎች፣ የሸዋ ፋኖች የመሐመድ ቢሆነኝ ኮር፣ ተሰማ ረገጤ ክፍለ ጦር፣ የክፍለ ጦሩ አብሪ ኮከብ የሆኑት አስማረ ዳኜ ሻለቃና የሸዋ አበበ አረጋይ ብርጌድ ስዩም ሻለቃን ከበባ ውስጥ ለማስገባት የሞከረው የብልጽግና ኃይል በጥምረት በመሆን ባደረጉት የደፈጣ ጥቃት በብልጽግና ኃይል ላይ ከፍተኛ ኪሳራም አድርሰውበታል። መነሻውን ከለሚ በልበሊት በኩል አድርጎም ወደ ሞረትና ጅሩ ወረዳም ጋን ማርያም ይጎፍ ቀበሌም የተንቀሳቀሰው የብልጽግና ኃይል በደፈጣ ጥቃት ተሰንዝሮበት ወደ ኋላ እንዲፈረጥጥ ካደረጉት በኋላ በጀርባ በኩል ደግሞ ከዞማ በገረን በኩል አድርጎ ጀማ ወንዝን አቋርጦ ባየቆላ ገብቶም ያደረውን የብልጽግና ኃይል ቀድሞ መረጃ የደረሳቸው አናብስቶቹም ጥሩ ምት በመምታት ሙትና ቁስለኛ ሆኖ እንዲመለስ አድርገውታል ሲሉ የፋኖ ኃይሎች ባወጡት መግለጫም አሳውቀዋል። እንዲሁም በሶስተኛው አቅጣጫ ከፌጥራ ተነስቶ ወደ ጃማ የሄደውን ኃይል በሁለት አቅጣጫ የተንቀሳቀሰውን የብልጽግናን ኃይል በተደረገበት የተቀናጀም የተጠና የደፈጣ ኦፕሬሽን ደንግጦ ፈርጥጦ ወደ ነበረበት እንዲመለስ አድርገነዋል ሲሉ የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ ሰበር የምስራች ተሰማ። ሁለቱ ድርጅቶች ተነጋግረው አንድ የሆነ የጋራ ቤት እንገነባለን ሲሉም አርበኛ ደረጀ በላይ ተናገሩ። አርበኛው አክለው እስካሁን አንድ ባለመሆናችን ሕዝባችንን ይቅርታም እንጠይቃለን ያሉ ሲሆን አንድነቱ እንዲሰምር ሁሉም የበኩሉን ርብርብ እንዲያደርግ ሲሉም ጥሪ ያቀርበዋል። ይህ አማራ ፋኖ በጎንደር ጠቅላይ ግዛት እዝ አዛዥ አርበኛ ደረጀ በላይ በሚመሩት የጎንደር ጠቅላይ ግዛት እዝ ኮሚኒኬሽን መምሪያም ክፍል በኩል ከሰሞኑ ባሰራጩት የቪዲዮ መግለጫ ሁለቱ ድርጅቶች ማለትም አፋብኃና አፋህድ ወደ አንድነት እንዲመጡም አበክረው ጥሪ አቀርበዋል። አርበኛ ደረጀ በላይም በዚህ መግለጫቸው የሁለቱ ድርጅቶች አመራሮች ተነጋግረን የጋራ የሆነ ቤት እናቆማለን ያሉ ሲሆን ለዚህም ደግሞ ጊዜ አይወስድብንም ብለዋል። የጎንደር ጠቅላይ ግዛት እዝ አዛዡ አርበኛ ደረጀም በየቀጠና የሚገኙ ፋኖችን እርስ በእርስ ለማጋጨት የሚሰሩ አካላት ከድርጊታቸው እንዲታቀቡም ጥሪ አቀርበዋል። ወንድምህ ጋር ተዋጋ የሚል የፋኖ መሪ ካለም ራሱ ሊጠየቅ እንዲሆን በአባላቱ ሊጠየቅ ይገባል በሚልም መልእክት አስተላልፈዋል። አርበኛው በመልእክታቸው ከዚህ በኋላ ለአንድነት ብቻ እንደሚሰሩ አንድ ከመሆን ውጪ ምንም አይነት ምርጫም እንደሌላቸው የተናገሩ ሲሆን እስከ ዛሬ አንድነት ሳይፈጠር በመቆየቱም ህዝቦን ይቅርታም እንጠይቃለን ብለዋል። ጀግናው አርበኛ ደረጀ በላይ አባናደው ትግሉ የተራዘመው አንድ ባለመሆናችን ነው። ለማሸነፍ አንድ መሆን አለብን። ለዚህም ራሴንም ዝቅ አድርጌ ቢሆን ወንድሞች ያሉበት ድረስ በመሄድ አንድ እንሆናለን ሲሉም ተናግረዋል። መልካምና የሚበረታታ ተግባር፣ እንዲሁም በአጭር ጊዜም አሸናፊ የሚያደርግ የተቀደሰ ስራ ነው። አርበኛችን በቁርጠኝነት እንደምታደርገው እናምንብሃለን የሚሉም የአማራ ትግል ደጋፊዎች ለአርበኛ ደረጀ በላይ ለአባናደው ገደብ የሌለው ፍቅርም እያሳዩት ነው። ከፍተኛ ሙገሳም እየተደረገለት ነው። መሪና አርበኛ ማለት እንዲህ ራሱ ራሱን ዝቅ አድርጎ ወንድሞቹን እንስማማ የሚል ነው በሚልም በበርካቶች ምስጋናም እየቀረበለት ነው በቀጣይ እነመከታው እነ ኮረኔል ፈንተው መሃቤና ሌሎችም የአፋህድ ድርጅት አመራሮች የጀግናውን አርበኛ ደረጀ በላይን ፈለግ እንደሚከተሉም ተስፋ እናደርጋለን በሌላ ሰበር ዜናችን ሲያልቃ ያምሩም ሆኗል ነገሩም የእንግሊዝ ጠቅላይ ሚኒስትር አብይ አህመድን ከፍ አሉት ታላቋ ብሪታንያም ኢንግላንድ አብይ አህመድን ሂድ፣ ከዚህ ሁለተኛ ምንዳት መጣ ብለው ፊትነስታው ከኤርፖርቷ ማባረሯን ዛሬ በብሪታንያ ሮያል ጋርደን ኒውስ በኩል ተጋለጠ። እንግሊዝ በሰብአዊ መብት ረገጣና በሰብአዊ መብት ጥሰት ምክንያት አብይ አህመድን አውግዛለችም ተብለዋል። የብሪታንያው ጠቅላይ ሚኒስትር ኬርስትራመር በቅርቡ በለንደን ጉብኝት ለማድረግ ከፈለገው ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘት ፍቃደኛ እንዳልነበሩም ተነግረዋል። ግልጽ የሆነ የዲፕሎማሲያዊ ግንኙነት መሰረት የሆነው የኢትዮጵያ የሰብአዊ መብት ጥሰት ሁኔታ መባባሱም አሳሳቢ ነው ተብለዋል። አብይ አህመድ ከውርደቱ በተጨማሪም የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ለአብይ ደህንነት ዋስትና ለመስጠት ፍቃደኛ ባለመሆኑም ቡድኑ እየተንገዳገደና ጉብኝቱ ውጤታማ ባልሆነ መልኩም እንዲገለል ተደርጓል። ዳውኒንግ ስትሪት የወሰነው ውሳኔ አንዳንዶቹ እንደሚሉት በፕሮግራም ወይንም በፓርላማ ረፍት ሳይሆን በአብይ መንግስትና መንግስታዊ ጥቃትና ጭቆና ላይ ሆነ ተብሎ የቆመም አቋም እንደሆነም ተነግሯል። የስትራመር ጽህፈት ቤት የሰብአዊ መብት ተሟጋች ድርጅቶችና መቀመጫቸውን እንግሊዝ ያደረጉ የኢትዮጵያውያን ማህበረሰብ አብይ አህመድ በአማራና በትግራይ ህዝብ ላይ እየወሰደ ያለውን አረመናዊ ዘመቻ ለእንግሊዝ መንግስት ሲያሳስቡ የቆዩ ሲሆን ጫናውን ተከትሎ ከየትኛውም ይፋዊ ተሳትፎም አብይ አህመድን እንግሊዝ ማግለሏ ነው የተሰማው። ይህ ዲፕሎማሲያዊ ቅዝቃዜም በእንግሊዝና በኢትዮጵያ ግንኙነት ላይ ትልቅ ለውጥም ያሳያል ተብለዋል። ምንም እንኳን እንግሊዝ ከ160 ሚሊዮን ፓውንድ በላይ እርዳታ ብታቀርብም የስትራመር አስተዳደር ግልጽ መልእክትም አስተላልፏል። አለም አቀፍ ሽርክናዎች የጅምላ ጭካኔዎችንና የፖለቲካ ጭቆናዎችን ችላ ማለትም እንደማይችሉ አሳይተዋል። በአንድ ወቅት በዓለም አቀፍ ደረጃ ይወደሱ የነበሩት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ በምዕራባውያኑ ሀገራት አይን ላፈር ተብለው ተመልሰዋል። በመጨረሻ አፋብኃ ጎንደር ቀጠና ሜጀር ጄኔራል ውባን ታባተ ኮር ከሰናም እስከ ገላውዲዮስ ሜጀር ጄኔራል ውባን ታባተ ተወርዋሪ ክፍለ ጦር የአንደኛ ኮር ተወርዋሪ ኃይል የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድና መቅደላ ብርጌድ እንዲሁም የጣና ገላውዲዮስ ክፍለ ጦር አፈር ዋናት ብርጌድ አካል ውባን ተሻለቃን በጥምረት ከተለያዩ ወረዳዎች የመጡም የአገዛዞን ሰራዊት ጥምር ጦርን ከጠዋቱ 12 ሰዓት እስከ ከሰዓት 11 ሰዓት ተኩል ድረስ በደራ ምድር በሰዴ ተራ ራ ውጊያ ጀምሮ በሳና ቴሌ ደርባ ወጪት ሳና ሚካኤል ቆምሲ ቆሚሳ ሊባኖስ ሸውታ ውባን ተተራራና ግላውዲዮስ መዳረሻዎች አድማሱን አስፍቶ ከፍተኛ የሆነ አውደ ውጊያ ሲደረጉ ውለዋል። የአገዛዙ አገዛዙ ዙፋን ጠባቂ ከአምባሳሜን ከአርብ ገበያ ከደብረ ታቦር ከገንደጠመም ከእስቴ፣ ከአልጫና ከጀርባ ደግሞ ከአንድ አቤት በኩል ከበባ ለማድረግ ሞክሮ ነበረም። በሜጀር ጀኔራል ውባንት አባተ ተወርዋሪ ክፍለ ጦር ልዩ ተዋናይነት በአጋር ክፍለ ጦሮች እገዛም ጥበበኞቹም የሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር አናበስት የብልጽግናን ሰራዊት ሲያንበረከኩትና ሲገርፉት ብለዋል። የውባንት አባተ ልጆች ከበባ የፈጸመባቸውን ኃይል በፍጹም ጀግንነት ራሱን ከበውታል። ተስፋ የቆረጠው የብልጽግና ኃይል ስምንት የ ተርቁም ብላም ወርውረዋል። ነገር ግን ተኩሶቹም አንድም ኢላማውን የጠበቀም አልነበረም። ሙሉ ቀን በተደረገ ውጊያም አንድም አማራ ፋኖ ምንም አይነት ጉዳት አልደረሰበትም ሲሉ የክፍለ ጦሩ አዛዥ ተናግረዋል። በተቃራኒው የአገዛዙ ሰራዊት እስከ ዲሽቃ ተኳሹ ድረስ በክር በጣሾቹ የውባንታ አባተ ልጆች በደንብ ተመቷል ሲሉ የክፍለ ጦሩ አዛዥ ተናግረዋል። በርካቶች ተደምስሰዋል፣ ቆስለዋል። የውጊያውን አጋጣሚ የተጠቀሙ ደግሞ ከርተው የፋኑ ኃይሎችን ተቀላቅለዋል ሲሉም አብስረዋል። አገዛዙ የተደመሰሱበትን ማንሳት አልቻለም። የቆሰሉበትን ካስና ወደ ገላውዲዮስ በተሽከርካሪ ለመውሰድ ሞክሮም የአማራ ፋኖ ሁሉንም ቦታዎች በመያዙ ቁስለኞቹን ከተሽከርካሪዎቹም አውርዷቸው ቁስለኞቹን ማውጣት ሳይችል እዛው ትቷቸውም መፈርጠጡ ነው የተነገረው። ይህ አማራ ፋኖ ክንድሳት ገሞራም የሆነበት የአገዛዙ ዙፋን ጠባቂ ለአብይ አህመድ ጦር መሪ ከፍተኛ አመራሮች የድረሱልኝ ተማጽኖም እያቀረበ ነው። በአውሮፕላን ካልሆነ መውጣት አልቻልንም ማለቶም ተሰምተዋል። ተጨማሪ ኃይልም ከባህር ዳር እንዲመጣላቸው እየጠየቁ ነው። ከሜጀር ጀነራል ውባንታባተ ተወርዋሪ ክፍለ ጦር ጋር ውጊያ የገቡ ወገኖች በሙሉ በውባንተ ልጆች ተዋጊነት፣ ጀግንነት፣ የውጊያ ጥበብ ተደምመዋል። ከአባል እስከ ክፍለ ጦር እንዲሁም ኮርስር አስፈጻሚዎች ሞታችን ሆነ ትግላችን ከሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ጋር እንዲሆን ሲሉም በተደጋጋሚ ተደምጠዋል። ዛሬም አስረግጠው ተናግረዋል። የአገዛዙ ጦር በቁስም በአካልም በስነ ልቦናም ከፍተኛ የሆነ ኪሳራን ተከናንበዋል። አገዛዙ በአማራ ምድር የፋኖን ክንድ መቋቋምም ተስኖታል። ፋኖን መቋቋም አልችል ሲል ንጹሐንን አማሮችን በመረሸን በቀል እየፈጸመም ነው የሚገኘው። ወጂ ከተማ በኢንጂነር ስመኘው በቀለም ክፍለ ጦር ስር የሚገኘው ክርስቲያን ታደለ ብርጌድ ወጂ ከተማ ላይ ከይርጋ ሲሳይ ወንበር ጠባቂ ተከፋይ ወታደሮች ጋር ባደረገው ውጊያም ሮድልን ተቀናጅቷል። የአገዛዙ ከፍተኛ ጦርንም ደምስሷልም አቁስሏልም። በጥቅሉ የአማራ ፋኖ ብሔራዊ ኃይል አንደኛ ኮር መዳረሻ ላይ ከፍተኛ የሆነ ድልን እየተቀዳጀም ነው። የአንደኛ ኮር መዳረሻም መደበኛ ጠላትንም ሆነ የወገን ጠላት የሚንቀሳቀስበት እንደመሆኑም መጠን ሜጀር ጄኔራል ውባንታ አባተ ኮር ጠንካራ የአማራ ፋኖ ከመሆኑ ውጭ ምርጫ የለውም እና የትኛውንም ጠላት የማይደፍረው ጠንካራ ውባንታ አባተ ጦርን ገንብተናል። ፋኖ አመራሩም ገልጸዋል። ሻለቃ እንግዲህ በፋኖ መሪዎች ላይ በአጠቃላይ በአማራ መሪዎች ላይ የተለያዩ የስም ማጥፋት ዘመቻዎች እንደሚደረጉ አውቃለሁ። ነገር ግን ካገኘኸው አይቀር አንተ ባንደበት እንድታጠራው ስለምፈልግ ነው። ሻለቃ ዝናቡ የህወሓት አባል ነበር፣ የመረጃ አባል ነበር የሚሉ አሉባልታዎች ይነሳሉ። ይህንን ፍረጃ እንዴት አየው? አመሰግናለሁኝ አንዳንዶቹ ይህንን ጥያቄ የሚጠይቁት ዝናቡ ማን ነው የሚለው ጥያቄ ሁላቸውም ስለሆነ ይመስለኛል እንደ ሌሎቹ የነበረኝን ታሪክ በደንብ የማያውቁ ሰዎች ዝናቡ ማን ነው የሚለው ሲያስጨንቃቸው ማያለውኝ እውነት ለመናገር ግን ህወት በአስራ ዘጠኝ ሰማኒያ ሶስት ነው መንበረ ስልጣኑ የተቆጣጠረው። ዝናቡ የተወለደው አስራ ዘጠኝ ሰማኒያ ስምንት ነው። እንግዲህ ምናልባት በአምስት አመት ልዩነት ነው ትውልድ እንኳን የተወለድኩትኝ ህዋት ቆም ውስጥ መንግስት ከሆነ በኋላ ነው። ከዚያም በኋላም ለተወሰነ ጊዜ ያው አስራ ስምንት ዓመት እስከሚሞላይ ድረስ ነው ትምህርት ቤት የተከታተልኩት ከአስራ ስምንት ዓመት በኋላ ግን ቀጥታ ህዋትን ለመዋጋት ወደ ኤርትራ በርሃን የሄድኩት እንግዲህ እዚያም ከሁለት ሺ ስድስት እስከ ኤርትራ ብርሃን የቆየሁትኝ ከዚያም ከሁለት ሺ አስራ አንድ በኋላ ጀኔራል አሳምነው ጽጌ ምልሱን ሀይል የማደራጀት ስራ ሲሰራ ጃሬ ልዩ ሀይል ማሰልጠኛ ስልጠና የገባውኝ ሰው ነኝ። ከዚያ የዘለለ ግን ምንም አይነት ታሪክ ምንም አይነት ባግራውንድ የለኝም ህዋትን በመታገልና በመዋጋት እንጂ የህዋት አባል ሁኔ በማገልገልም አልታወቅም ሰው ምናልባት የኔን ማንነት ለማወቅ የሚያስጨንቃቸው ሰዎች የሚያመጡ ጥያቄ አሊያም ደግሞ የኔን ስምና የኔን መልካም ገጽታ ለማበላሸት ከሚፈልጉ ሰዎች የሚመነጭ ሀሳብ ነው ምናልባት በዚህ ጉዳይ ላይ እንደው ይሄ ሀሳብ ከተነሳ ላይ ቅር ሰሞኑን ራሱ በጄኔራል ተፈራ ማሞና በሌሎቹ አመራሮች መካከል እኔ ጄኔራል ተፈራ ማሞን ወደ መሪነት እንዳይመጣ የተሳደብኩ እስኪመስል ድረስ ነው ሚዲያ ላይ እየተዘመተ ያለው። እኔ ምናልባት ጄኔራል ተፈራ መሆን አልሰደቡም መሪ እንዲ አይሆንም አላልኩኝም። እንደዚያ እንዳልኩኝ ተደርጎ ግን ምናልባት ሚዲያ ላይ የሚደረጉ አንዳንድ መጥፎ ነገሮችን እያየሁኝ ነው። ሰው ለዚህ ትግል አይመጥን ብዬ ካመኩኝ ፊት ለፊት በመናገር እታወቃለሁ ብዙ ጊዜ። ከዚያ ውጭ ግን ለአማራ ህዝብ ይጠቅማሉ ለአማራ ህዝብ ጥያቄ እንታገላለን የሚሉ ሰዎችን በግለሰብ ደረጃም በአደረጃጀት ደረጃም የትኛውንም ኃይል ጠቅሸ ተችቸም ተሳድቤም አላቅም። እኔ ከዚህም በኋላ ብዙ የምኖረው ራሴንም ማሻሽ የተሻለ ደረጃ ደርሳለሁ ብዬም ስለማስብ እንደዚህ አይነት መጥፎ ስራዎችን መስራትም አልፈልግም፣ በመጥፎ ስራዎችም ያለኝን ገጽታ ማበላሸት አልፈልግም ብዬ አስባለሁ። የትኛውም አካባቢ ላይ ህዝቡን እወክላለሁ? ሰራው ተመራለሁ ያለን አካል አከብራለሁኝ ኢብን በአሰላለፍ ደረጃ እንኳን ተቃራኒ ናቸው ብለን የምናስባቸው ከነ መከታው ጋር ምንም አይነት ግለሰባዊ እንትን የለኝም። ምን ለመናገር እና የሌለኝን ማንነት የሌለኝን ገጽታ ለመስጠት የሚደክሙ ሰዎች አንድም በቅናት፣ ሁለትም ያው በጠናትነት ነው እያስባለሁኝ። የነበረኝ የህይወት ታሪክ ግን ይህኑ ብዬ እንኳን የምዘረዝረው የለም። ገና የምኖሩ ይበልጣል ብዬ አስባለሁ። አመሰግናለሁ፣ በጣም አመሰግናለሁ። እንግዲህ ፋኖን ተስፋ የሚያደርግ የአማራ ህዝብ አለ ብሎም የኢትዮጵያ ህዝብ አለ። ለእነሱ ክብር ስንል ያንን ጥያቄ ይህን ጥያቄ አነሳውትኝ ለሚወዱ፣ እንዲሁም ደግሞ ትግሉን በተስፋ ለሚጠብቁ ለእነሱ መልስ እንዲሆን አስቤ ነው። ጥያቄ አነሳውትኝ በጣም አመሰግናለሁ ስለሰጠኝ ምላሽ። ካለቃ ዝናቡ በሌላ ጊዜ በሰፊው እንገናኛለን ብዬ አስባለው። ካለን ጊዜ አንጻር አሁን ግን እኔ ጥያቄዎችን ጨርሻለው። ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥ። እሺ፣ ማስተላለፍ የምፈልገው መልእክት እንደው ከዚህ ከትግላችን ሜዳ ውጭ ሆኖ ትግሉን በማገዝም ትግሉን በመመልከትም ትግሉን በመንቀፍም ያሉ ሰዎች ምናልባት አብዛኞቹ የአማራ ሕዝብ ትግል የማይደግፉ አማራን ያልሆኑ ሰዎች በዚህ ትግል ውስጥ አሉታዊ ስራ እየሰሩ መሆኑን ብረዳም አንዳንዶቹ ደግሞ ፐርሰናል ከግል ፍላጎትና ምንድን ነው ይሄ ከአካባቢዊ ፍላጎት አንጻር የሚደረጉ መገፋፋቶችና መጠላለፎችን ቆም ብሎ ማየት አለባቸው ብዬ አስባለሁ። የምንድነውም እንዳማራ ነው፣ የምንጠፋውም እንዳማራ ነው። እውነታው ይሄው ሆኖ እያለ ወደ ሰፈርና ወደ አካባቢ እያሰብን ብሄር ቁጥር የህዝባችንን ስቃይ በእጥፍ እየጨመር ነው እንደሆነ ሁላችንን መረዳት መቻል አለብን። በመገፋፋት የምናተርፈው ትርፍ አይኖርም። ይልቁንስ በጋራ ቁመን ጠላታችንን የሚያደርስብንን ጭፍጨፋና ግድያ መመከት ስንችል ነው። አንዳንዶቹ ደግሞ ዝም ብሎ ውጭ ስለሆን ብቻ እዚህ ያለው መስዋዕትነት፣ ህመሙ፣ ቁስሉ፣ ስቃዩ፣ መከራው አልሰማን ብሎ ከሆነ ምናልባት ሁላችንም ወደ የሰፈራችን ቤተሰቦቻችን ጋር እየደወልን ያለውን ስቃይና መከራ መጠየቅ ይኖርብናል ብዬ አስባለሁ። ተወደደም ተጠላም እዚህ ያለው ኃይል ግማሾቻችን የመከራከያ ልብስ ስናይ ሀገሬ ደናሁኝ ብለን የአንድ ብር ፔስታል አንጠልጥለን ወደ ስዴት የሄድን ሰዎች ነን። ስዴትን መርጠን መሸሽን መርጠን የሄዱም ሰዎች ናቸው። አብዛኞቹ እዚህ መጥፎ ስራ እየሰሩብን ያሉ ምናልባት የትግሉ ባለቤት ለመሆን ትግሉን ለመምራት ከተፈለገ እንኳን ምቹ ሁኔታውን አመቻችተን ወደ ሀገር ውስጥ ገብተው የሚታገልበትን ነገር እናመቻቻለን። መምራትም ከተፈለገ እዚህ መጥቶ ትግሉን መምራት የሚቻልበት እድል ሰፊ ነው። አውሮፓና፣ አሜሪካ፣ ኡጋንዳ ተቀምጦ ግን እያንዳንዱን ዋጋ የሚከፍልን ሰው እያነሱ ኢሞራላዊ በሆነ መልኩ መዝመት፣ መስደብ፣ ማንቋሸሽ፣ ማዋረድ እውነት ለመናገር ከአማራነት ባህልና ጨዋነትም ያፈነገጠ ነው።